ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በቀጥታም ወደ ታላቁ ጨዋታ እንሄዳለን። ማንችስተር ዩናይትድ በኦልትራፎርድ አርሰናልን ያስተናግዳል። ነገ ምሽት አንድ ሰዓት ከሰላሳ ይጀምራል ጨዋታቸው። ይህንን ጨዋታ በተመለከተ የተለያዩ ነጥቦች ይነሳሉ። አንዳንዶች በትዝታ ወደ ኋላ ይሄዱና ይህን እኮ በሁለቱ ክለቦች መካከል የሚደረገው ጨዋታ እያሉ የበፊት የሁለቱ ክለቦችን ትንቅንቅ ለማስታወስ ጥረት ያደርጋሉ። ኃያል ነበርና ፉክክሩ የማይረሱ በጣም ብዙ ሞመንቶች፣ በጣም ብዙ ትውስታዎች አሉ በማንቸስተር ዩናይትድ እና በአርሰናል ጨዋታ። እንግዲህ አሁን ልብ እንበል የእውነት የምንነጋገር በአርሰናልና በማንቸስተር ዩናይትድ መካከል በዚህ ወቅት ያለውን የነጥብ ልዩነት ስናነሳ ወይም ለማንሳት ስንሞክር አርሰናል በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ተቀምጧል፣ 54 ነጥብ አለው። ማንቸስተር ዩናይትድ በደረጃ ሰንጠረዡ 14ተኛ ደረጃ ላይ ነው የሚገኘው፣ 33 ነጥብ አለው። ስለዚህ በ54ና በ33 ነጥብ መካከል የ21 ነጥብ ልዩነት አለ በሁለቱ ክለቦች መካከል ሃያ አንድ ነጥብ ልዩነት ብቻ አይደለም ደግሞ ያለው፣ ሁለተኛ ስለሆነ አርሰናል ማንቸስተር ዩናይትድ ደግሞ አስራ አራተኛ ስለተቀመጠ በደረጃ በመካከላቸው በጣም ብዙ ክለቦችም አሉ። ስለዚህ ይሄ የማንቸስተር ዩናይትድንና የአርሰናልን ጨዋታ ሁለት ሌሎች ክለቦች ቢሆኑ በሁለቱ ክለቦች መካከል ከዚህ በፊት የነበረውን የታሪክ ፉክክር ከዚህ በፊት የነበረውን ለድል ለመብቃት የነበረውን ትንቅንቅ የማናስታውስና ለዛ ቦታ የማንሰጥ ከሆነ ይሄ ጨዋታ ትልቅ ጨዋታ አይሆንልንም። ግን እዚህ ሀገር በተለይ የማንቸስተር ዩናይትድ ደጋፊ በጣም ብዙ ስለሆነ የአርሰናል ደጋፊ በጣም ብዙ ስለሆነ የአርሰናልና የማንቸስተር ዩናይትድ ደጋፊዎች ከዚህ በፊት በሁለቱ ክለቦች መካከል የሚደረገው ጨዋታ ላይ የአንዳቸው ማሸነፍ የአንዳቸው ድል ማድረግ እንዴት አይነት ትርጉም እንዳለው ለሚያውቅ ሰው ግን ሀያ አንድ ነጥብ ልዩነት ስላለ ብሎ ይህንን ጨዋታ ታላቅ አይደለም ሊለው አይችልም። ሀያ አንድ ነጥብ ልዩነት ስላለው ማንቸስተር ዩናይትድን የሚደግፍ ሰው የነገውን ጨዋታ በአርሰናል መሸነፍ ምን ማለት እንደሆነ ፊል ሳያደርገው ሴንስ ሳደርገው ሊቀር አይችልም። በቃ ይሄንን ያህል ነው። አስራ አራተኛም ሆነው ቢሆን ማንቸስተር ዩናይትዶች አርሰናልን ማሸነፍ በአስራ አራተኛ መሆናቸው ይሰማቸው የነበረውን የብስጭት የቁጭት የማዘን ስሜት የማስረሳት አቅም አለው አርሰናልን ካሸነፉ ሊቨርፑል ላይ ላይደርስ ይችላል አርሰናል። ነገር ግን ማንችስተር ዩናይትድን ማሸነፍ ማለት ዋንጫ መብላት ባለመቻል ውስጥ ተፈጥሮ የነበረውን የማዘን ስሜት ዘንድሮም ሁለተኛ ወጣን ብለው ወደ ውስጣቸው ያስገቡትን የቁጭት ስሜት ከማብረድ አንጻር ትልቅ ትርጉም ትልቅ ፋይዳ አለው። ለዛ ነው የሁለቱ ክለብ ደጋፊዎች የነገውን ጨዋታ በተመለከተ በሚሰጧቸው ሀሳቦች ዙሪያ ነገ ለእኛ ወሳኝ ቀን ነው የሚሉት። ወሳኝ ነው ሲባል ሊቨርፑል ሩቁ ኮኖ ላርሰናል ወሳኝ ነው ቢልም፣ የማንቸስተር ዩናይትድ ደጋፊ ግን አስራ አራተኛ እኮ ነው ማንቸስተር ዩናይትድ። እሱ አይደለም ቁም ነገሩ ለማለት ነው። ቁም ነገሩ የሚጫወቱት ከአርሰናል ጋራ ነው። ቁም ነገሩ በሁለቱ ክለቦች መካከል ለረጅም ጊዜያት የምናውቀው አንዱ ሌላውን የማሸነፍ እንግዲህ የማንቸስተር ዩናይትድ ማንችስተር ከተማ ነው ያለው አርሰናል ለንደን ነው ያለው። ደርቢ አይደለም ጨዋታቸው። ግን በ1990ዎቹ እና በሁለት ሺዎቹ በሁለቱ ክለቦች መካከል የነበረው የበላይነትን የመያዝ ትግል የዛሬውን ስሜት ፈጥሯል። ደጋፊዎቻቸውም ትላንትን እያስታወሱ ዛሬም ቡድናቸው ድል እንዲያደርጉ ይመኛሉ። ያ ሳይሆን ሲቀር ደግሞ ሐዘናቸው የከፋ ይሆናል። ታዲያ በዚህ ጨዋታ ዙሪያ የሁለቱም ክለቦች አሰልጣኞች አስተያየት ሰጥተዋል። ጋዜጣዊ መግለጫ ላይ ያነሷቸው ሀሳቦች ጠቃሚም ናቸው፣ ሊያነጋግሩ የሚችሉ ናቸው። ለምሳሌ የማንችስተር ዩናይትድ አሰልጣኝ ሩበን አሞሪም ለእኔ ይሄ የሆነ መልእክት የለውም ብሎ ለመረዳት በጣም የሚከብደኝ ነው። ምንድን ነው ያለው? ለምንድን ነው? አሁን ስካይ ስፖርትም ላይ ብትሄዱ ቢቢሲም ላይ ብትሄዱ ኤስፒን ላይም ብትሄዱ ዚ አትሌቲክም ላይ ሌሎቹንም ጋዜጣዎችና ሌሎች የሚዲያ ቻናሎችን ብትመለከቱ አሞሪም ብዙ ነገሮችን ተናግሮ ሄድላይን ያደረጉት ግን እኔ በማንቸስተር ዩናይትድ ቤት ውስጥ አርሰናል ለአርቴታ የሰጠውን አይነት እድል ይሰጠኛል ብዬ አላምንም አለ አሞሪም ብለው ነው የሚያውሩት። ይሄ ሁለት ትርጉም ነው ያለው። አንድ አሞሪም የምርም ማንቸስተር ዩናይትድን ቶሎ ለድል የማያበቃ ከሆነ በማንቸስተር ዩናይትድ ቤት ውስጥ ነገሮች እንዲስተካከሉ የማያደርግ ከሆነ ደግሞ ማድረግ ብቻ እኮ አይደለም፣ በፍጥነት የማያደርግ ከሆነ ከማንቸስተር ዩናይትድ ጋር የመቆየት እድል አይኖረኝም ነው እያለ ያለ። ይሄ የምር የምር እንደዛ ስለሚሰማው ሊሆን ይችላል። በሌላ በኩል ግን አርሰናል አርቴታን ታግሶታል ነው የአርሰናልና የአርቴታ ግንኙነት 2019 ከጀመረበት ጊዜ አንስቶ በአርሰናል ቤት ውስጥ ምንድን ነው የሆነው ሲባል የመጀመሪያው የውድድር ዓመት ለአርሰናል ስምንተኛ ደረጃን ይዞ ጨረሰ። ሁለተኛው የውድድር ዓመት ለአርሰናል ስድስተኛ ሆኖ ጨረሰ። አርሰናልና አርቴታ አምስት ዓመት አብረው ዘልቀዋል። በ2021 ጊዜ የኤፍ ኤ ካፕን ዋንጫ ነው አርሰናል ማሸነፍ የቻለው። በአርቴታ ስር እየሰለጠነ ሌላ ምንም አይነት ዋንጫን አላመጣም። እነዚህ እነዚህ ነገሮች ሆነውም የአርሰናል ሰዎች አርሰናል ባለስልጣናት አርቴታን ተረድተው ለአርቴታ እድል እየሰጡት ነው። ድል አልባ ነው የሚመስለው። ዋንጫም ከቆጠርና አንድ ብቻ ነው። እንዲህ ያለው ነገር በማንቸስተር ዩናይትድ ቤት ውስጥ እድል አያሰጥም እያለ ያለ ማንቸስተር ዩናይትድ ዲማንድ የሚያደርገው ከዚህ በላይ ነው እንደ አርቴታ እያለ ነው እንግዲህ የሚገልጸው እና አርቴታ እድል ተሰጥቶታል፣ ሳያሸንፍም ዋንጫ ሊል ነው የፈለገው ነው የሚሉት። ወይም ከአሞሪም ንግግር የገባን ይሄ ነው ነው የሚሉት። እንግዲህ አሞሪም ያለው ይህንን ነው። እኔ በማንችስተር ዩናይትድ ቤት ውስጥ አርቴታ በአርሰናል ቤት ውስጥ ያገኘውን አይነት እድል የአርሰናል ባለስልጣናት የአርሰናል አስተዳዳሪዎች አርቴታን የታገሱትን ያህል የማንቸስተር ዩናይትድ ባለስልጣናትና ባለቤቶች እኔን ይታገሱኛል ብዬ አላስብም የሚል ነው እና ከዚህ በኋላ እንደያረዳዳችን እንደያተረጓጎማችን የየራሳችንን ስሜት ልንይዝ እንችላለን ግን፣ ይህንን ብሎ አሞሪም ፊትለፊት ነው ይንን የተናገረው። ስለዚህ ማንቸስተር ዩናይትድ ቶሎ ብሎ ማሸነፍ መቻል አለበት። ማንቸስተር ዩናይትድ ቶሎ ብሎ ለድል መብቃት መቻል አለበት። ይሄንን ካላደረግኩኝ እንደ አርቴታ አምስት ዓመት በማንቸስተር ዩናይትድ ቤት ውስጥ ልቆይ የሚችልበት እድል የለም። እሱ ባርሰናል የቆየውን ያህል ነው። እንግዲህ ዋንጫ በጣም ያስፈልጋል። ዋንጫ በጣም ያስፈልጋል ብቻ ሳይሆን ዋንጫ በቶሎ ያስፈልጋል። ማንቸስተር ዩናይትድ ምን አለ ነው? ማንቸስተር ዩናይትድ እቅድ አድርጎ እየሰራ ያለውስ ምንድን ነው? የማንቸስተር ዩናይትድ እቅድ የመሳካቱስ እድል ምን ያህል ነው? የሚለውን ነገር እናንሳ። ማንቸስተር ዩናይትዶች ሚሽን ትዌኒዋን የሚል ስትራቴጂ ይዘዋል። ሚሽን ትዌኒዋን ማለት ተልዕኮ 21 ብለን እንተርጉመው፣ ለምሳሌ ለመተርጎም ያህል ተልእኮ ሀያ አንድ ማለት ወይም ሚሽን ቱዌኒ ዋን ማለት ማንቸስተር ዩናይትድ ሃያ አንደኛ የሊግ ዋንጫውን የሚያሸንፍበትን ስትራቴጂ መንደፍ፣ በዛ በተነደፈ ስትራቴጂ ላይ ተመስርቶ መስራት፣ ሰርቶ ውጤታማ መሆን እናም ማሳካት ነው። ምኑን ሚሽኑን? የትኛውን ሚሽን ሀያ አንደኛውን የሊግ ዋንጫ የሚያሸንፉበትን እንዲህ ያለ ሚሽን ሲያዝ በቃ ይህን እንፈልጋል። ሀያ አንደኛው ድል መምጣት አለበት ምናምን ብቻ ሳይሆን እንዴት ይመጣል? ምን በማድረግ ይመጣል? እንዲመጣ ለማድረግ ምን መሰራት አለባቸው እና መቼ እንዲመጣ እናቅድ ነው ሚሽን ትዌኒ ዋን የታቀደው በማንቸስተር ዩናይትድ በ2028 ነው። 2028 ደግሞ 3 ዓመት ነው። ስለዚህ በእነዚህ ሶስት ዓመታት ውስጥ በእርግጥ ማንቸስተር ዩናይትድ ይህንን ሚሽን ሊያሳካው ይችላል ወይ ወይስ ሚሽን ኢምፖስብል እንላለን ወይ? 2028 ላይ ደርሰን ይህንን የሚሽን 21ን ሐሳብ ሰክሰስፉሊ አኮምፕሊሽ ለማድረግ ማንቸስተር ዩናይትድ እጁ ላይ ያለው እውነት ይረዳዋል ወይ ነው የመጀመሪያው መነሻ የሚሆነው። አሁን የምናየው ነገር በማንቸስተር ዩናይትድ ቤት ውስጥ የዚህ ሚሽን የመሳካትን እድል ጠባብ አያደርገውም ወይ ብለን ነው የምንጠይቀው፣ ብለን ነው የምንነሳው። ከዛ ነው አሞሪም እንዳለው ማንቸስተር ዩናይትድ ይታገሰዋል ወይስ አይታገሰውም? አርቴታ ባርሰናል ያገኘውን አይነት እድል አሞሪም ያገኛል ወይስ አያገኝም? የምንለው ግን ኢዚ ኢት ፖስብል ለማንቸስተር ዩናይትድ በ2028 ድረስ ባሉት ጊዜያቶች ሀያ አንደኛውን የሊግ ዋንጫ ማሸነፍ የምር ይቻላሉ የምር ይሆናል ወይ የሚለው ነገር በጣም እጅግ በጣም ወሳኝ ሆኖ ነው እየተነጋገሩበት የሚገኙት። ለምንድን ነው ስጋት ላይ የወደቀው? በ2028 ማንቸስተር ዩናይትድ የሊግ ዋንጫን ማሸነፍ የሚችልበት እድል ለምንድን ነው ጥያቄ ውስጥ የወደቀው ስንል በቡድን ውስጥ ያለው እውነት ነው ይህንን እንድናደርግ የሚያስገድድን ማንቸስተር ዩናይትድ በተስፋ እና ማንቸስተር ዩናይትድ በፍላጎት እናም ደግሞ በእውነት መካከል ተጠፍሮ የተያዘ ቡድን ማለት ነው። ማንቸስተር ዩናይትድ ተስፋው ፍላጎቱ፣ ቅድም እንዳልነው በ2028 ድረስ የሊግ ዋንጫን ማሸነፍና ማሸነፍና ሚሽን 21 ብለው የተነሱትን ሀሳባቸውን ተግባራዊ ማድረግ ስኬታማ ማድረግ ነው። ነገር ግን ሜዳ ላይ የሚታየው እውነትስ ይሄ በጣም የሚያበሳጨው የሊግ ፎርማቸውስ በሊጉ እያሳዩ ያሉት እጅግ ደካማ እንቅስቃሴ እጅግ ደካማ የምንለው ውጤታማነትስ በእነሱና በሌሎቹ በፕሪሚየር ሊጉ ላይ በሚወዳደሩ ትልልቅ ክለቦች መካከል ያለውን ልዩነት እያሰፋ አይደለም ወይ የመጣው። ልዩነቱ የመቅረብ ልዩነቱ የመጥበብ አይነት እኮ አይደለም። ምልክቱ በእነዚህ በማንቸስተር ዩናይትድ እና በሱ ኩያ ናቸው ብለን የምናስባቸው በነ ሊቨርፑል፣ በነ ማንቸስተር ሲቲ፣ በነ አርሰናል መካከል ያለው የነጥብ ልዩነት እኮ በጣም እየጨመረ ነው ያለው። የደረጃ ልዩነት እኮ በጣም በጣም በጣም እየሰፋ ነው ያለው። ማንቸስተር ዩናይትድ ወደ ላይ ከፍ እያል አይደለም። እነሱ ከፍታቸውን ይዘው ሲሄዱ ማንቸስተር ዩናይትድ ደግሞ ቁልቁለቱን ተያይዞ ሲቀጥል የበለጠ ጋፑ እየሰፋ እየሰፋ እኮ ነው የመጣው። ቅድም እኮ መነሻችን ላይ ያለን በአርሰናልና ና በማንችስተር ዩናይትድ መካከል 21 ነጥብ ልዩነት አለ። አርሰናል ማንችስተር ዩናይትድን በ21 ነጥብ ይበልጠዋል። እንዲህ ባለ እውነቱስ ተሆኖ ሚሽን ትወኒዋን በ2028 እውነት ይሳካል ወይ? ነው ይሄ ብቻ አይደለም፣ ግን የነጥብ ልዩነቱ ስለሰፋ በትልልቆቹ ክለቦችና በማንቸስተር ዩናይትዶች መካከል ያለው የተግባር ልዩነት፣ የፐርፎርማንስ ልዩነት፣ የቡድን ጥራት ልዩነት እየጨመረ እየጨመረ እየተለጠጠ እየተለጠጠ ስለመጣ ብቻ ሳይሆን ማንቸስተር ዩናይትድ ቤት ውስጥ ያሉት ተጨማሪ እውነቶችስ ለምሳሌ በየካቲት ወር ላይ በማንቸስተር ዩናይትድ ቤት የተገለጸው ነገር ተጨማሪ ሁለት መቶ ሰራተኞችን እናባረራለን። ለምን ሲባል ሰራተኞቹ የሚከፈላቸው ክፍያ በዛው መጠን የሚቀጥል ከሆነ ማንቸስተር ዩናይትድ የፕሮፊትን ሰስቴናቢሊቲ ንሩል ይጥሳል፣ ይተላለፋል። ይህንን ማድረግ አንችልም፣ ቦርደር ላይንን ያለ ነው፣ አደጋ ውስጥ ነን ያለነው እያለ ነው ያለው። ማንቸስተር ዩናይትድ በአጭር ጊዜ ውስጥ የተወሰኑም እንኳን ሱፐርስታር የምንላቸውን የተወሰኑም እንኳን ቢሆኑ ዎርልድ ክላስ የምንላቸውን ተጫዋቾች በቡድን ውስጥ መያዝ ይችላል ወይ ነው። ዎርልድ ክላስ የሚባሉ ተጫዋቾችን በቡድኑ ውስጥ በቻለው መጠን ማካተት ሳይችል እንዴት ነው ከነ ሊቨርፑል ጋራ እንዴት ነው ከነ ማንቸስተር ሲቲ ጋራ እንዴትስ ነው ከነ አርሰናል ጋራ የፕሪሚየር ሊጉን ዋንጫ ለማንሳት የሚፎካከረው ወርልድ ክላስ ፕሌየሮችን በቡድኑ ውስጥ ማንቸስተር ዩናይትድ ለማካተት የሚቸገረው ደግሞ ስለማይፈልግ አይደለም ከገንዘብ አንጻር የሚችልበት እውነት ውስጥ ስላልሆነ ነው እንደ ልባቸው እነሱ ማውጣት ይችላሉ ጤናማ የፋይናንስ ስርዓት ውስጥ ስለቆዩ ማንቸስተር ዩናይትድ እንደ ልቡ ገንዘብ አውጥቶ ትልልቅ ተጫዋቾችን ወደ ቡድኑ መቀላቀል አይችልም። ይሄ ልዩነቱን ያሰፋው ይሆን እንጂ ልዩነቱን አያጠበውም ነው። እንደውም እንደ በጣም ብዙ ሰዎች አገላለጽና አረዳድ ማንችስተር ዩናይትድ ጥሩ ሄደ ልንል የምንችለው በረታ ልንል የምንችለው እስከ ተወሰኑ ዓመታት ድረስ የማንችስተር ዩናይትድ ግብ መሆን ያለበት ቢያንስ በዩሮፓ ሊግ ላይ መሳተፍ የሚችልበትን ውጤት ማምጣት ነው። ይህንን እንደ ግብ የሚያስይዝ ነው አሁን ማንችስተር ዩናይትድ ቤት ውስጥ ያለው እውነት፣ የፕሪሚየር ሊግን ዋንጫ በ2028 ለማንሳት የሚያንደረድር ሳይሆን ዩሮፓ ሊግ ዩሮፓ ሊግ ዩሮፓ ሊግ እንኳን የሚገባበትና ዩሮፓ ሊግን በመቀላቀል የሚገኘው የገንዘብ ጥቅም ማንቸስተር ዩናይትድን ወደ መረጋጋት እንዲያመጣው መስራት የግዴታ ነው። አለበለዛ ትልልቅ ተጫዋቾችን ወደ ቡድኑ መሳብ ለማንቸስተር ዩናይትድ አስቸጋሪ ነው የሚሆነው። ልጆቹን እንኳን ማሳመን ቢቻል፣ ክፍያውን ፈጽሞ የማንቸስተር ዩናይትድ ተጫዋች የማድረግ እድል በጣም ጠባብ ነው የሚሆነው እና አሁን ማንችስተር ዩናይትድ ቤት ውስጥ ባለው እውነት እንዴት ነው በሶስት ዓመት ውስጥ የፕሪሚየር ሊግን ዋንጫ ማሸነፍ የሚቻለው? የሚል ጥያቄ ሊሚትድ የሆነ ፈንድ እያለ ማለት የበጀት እጥረት እያለ የተገደበ ገንዘብ ብቻ ነው ያለው እየተባለ እንዴት ሊሆን ይችላል ነው። ይህንን ጥያቄ መመለስ በጣም አስቸጋሪ ነው። በጣም በጣም በጣም እጅግ በጣም አስቸጋሪ ነው የሚሆነው ነው ስለዚህ አርቴታ በአርሰናል ቤት ውስጥ ታግሰውታልና እኔን ግን ማንችስተር ዩናይትዶች ይታገሱኛል ብዬ አላስብም ብሎ የተናገረው ነገር መነጋገሪያ ሆነዋል፣ ትኩረት ስቧል። አርቴታ ላይ ጫና ሊፈጥር ይችላል። አርቴታ ትንሽ ነገር ነው ያሸነፈው ብሎ እግረ መንገዱን እየተናገረ እንደሆነ አድርገው የተረጎሙት ሰዎች አሉ። ይሄ ከጨዋታው በፊት የመጣ የቃላት ጦርነት ተብሎ የሚገለጸው አይነት ነገር ነው ብለው የሚያነሱ ሰዎች አሉ። ሁለተኛው ከጨዋታው ጋር በተያያዘ ምናልባት በቀጣይ ፕሮግራሞቻችንም ላይ በስፋት ማንሳት የሚኖርብን የሚመስለኝ የምር ማንቸስተር ዩናይትድ በነገው ጨዋታ ላይ በሙሉ አቅሞ ወደ ሜዳ ይገባሉ ወይ፣ የመግባት እቅድስ አለ ወይ ነው። አሞሪምም ተናግሮታል። በእርግጥ ይሄንን አሁን ለማንቸስተር ዩናይትድ ከፕሪሚየር ሊጉ ጨዋታ ይልቅ ለደጋፊ ስሜት አርሰናል ጋር የሚደረገው ጨዋታ በጣም ትልቅ ትርጉም ሊኖረው ይችላል። ነገር ግን ለማንቸስተር ዩናይትድ በፕሪሚየር ሊግ ለየትኛው ተስፋ ለየትኛው ፍላጎት ምን ለማሳካት ሲባል አስራ አራተኛ ደረጃን ይዞ ከማጠናቀቅ አስራ ሦስተኛ መሆን ይሻላል? አዎ ይሻላል። ነገር ግን ለዛ ሲባል የሚባክን ጉልበት ለዛ ሲባል የሚፈጠር ድካም ግን ማንቸስተር ዩናይትድ በዩሮፓ ሊግ ወደ ቀጣዩ ምዕራፍ ለመሸጋገር የሚያደርገውን ጥረት እንዳይጎዳው ጥንቃቄ ማድረግ ያስፈልጋል። ምክንያቱም ይላል አሞሪም፣ ተጫዋቾችን በዩሮፓ ሊግ ከሪያል ሶሴዳድ ጋር ሲጫወቱ አይታችኋቸው ከሆነ ደከማቸው፣ አቃታቸው፣ አልቻሉም ማለት ድካም በደንብ ነው የሚታየው። ስለዚህ አሁን ማን ነው ፍሬሽ የሚለውን ለማየት እገደዳለሁ ይላል አሞሪም። ማን ነው ፍሬሽ? ማን ነው የተሻለ አቅም ላይ የሚገኘው? እንግዲህ ሲኒየር ተጫዋቾችም ሊሆኑ ይችላሉ፣ ታዳጊ ተጫዋቾችም ሊሆኑ ይችላሉ። ለምሳሌ ቺዶ ኦቢ የሚባለው የማንቸስተር ዩናይትድ ተጫዋች በበቀደሙ የሪያል ሶሴዳድ እና የማንቸስተር ዩናይትድ የዩሮፓ ሊግ ጨዋታ ላይ ኤሊጀብል አልነበረም፣ መሰለፍ አይችልም፣ ተገቢነት የሌለው ተጫዋች ስለሆነ ስላልተመዘገበ ስለዚህ አሁን እሱን በነገው ጨዋታ ላይ ሊጠቀምበት ይችላል። ለነ ራስመስ ሆይሉንድ አይነት ተጫዋቾች ደግሞ በዩሮፓ ሊግ እነሱን መጠቀም የሚያስብ ከሆነ እረፍት ስለሚገባቸው ማለት ነው። ይህንን ለማድረግ እየተገደድኩ ነው ብሎ ነው መግለጫው ላይ የተናገረው። ስለዚህ አንደኛው ማን ነው የተሻለ ጉልበት ያለው፣ ማነው ከድካም በተሻለ መንገድ ነጻ ነው ልንል የምንችለው ነው። ሁለተኛው ተጫዋቾቻችን ጉዳት እንዳያስተናግዱ መጠንቀቅ አለብን ነው። ምክንያቱም በዚህ ጨዋታ ላይ ከተጎዱ በዩሮፓ ሊግ ጨዋታ ላይ ኦልድ ትራፎርድ ሐሙስ ሪያል ሶሲዳድን ሲያስተናግዱ ወደ ሜዳ መግባት አይችሉም። ይሄ በጣም ትልቅ ስጋት በጣም ትልቅ ስጋት ነው። ይህንን ይህን ነገር ከግምት ውስጥ አስገብተን ምርጫችን ላይ ጥንቃቄ እናደርጋለን የበለጠው የውድድር ዓመታችንን ወሳኝ ጨዋታ የምናደርገው ነገ ሳይሆን ሐሙስ ነው ነገም ግን የምንገጥመው አርሰናልን ስለሆነ ጠንካራ ቡድናችን እንይዘን ወደ ሜዳ እንገባለን ጠንካራ እንቅስቃሴ ማሳየት ግዴታችን እንደሆነ እናምናለን ይላል ሩበን አሞሪም ግን ልቡ ወደ ሪያል ሶሳይዳዶ የዩሮፓ ሊግ ጨዋታ ያደላ ይመስላል ለአርሰናልስ ለአርቴታስ ለአርቴታ አርሰናልን ማሰልጠን ከጀመረበት 2019 ጀምሮ በፕሪሚየር ሊግ አርሰናልን እያሰለጠነ ያደረጋቸውን ጨዋታዎች ብን ብንቆጥር ብን ቆጥር ብን ቆጥር ሁለት መቶ የሚደርሰው ነገ ማንቸስተር ዩናይትድን ሲገጥም ነው። አርቴታ ምን ይላል? የመጀመሪያውን ጨዋታ ልረሳው አልችልም ይላል። ምክንያቱም አርሰናልን የሚያህል ቡድን የማሰልጠን ኃላፊነት ወስጄ በፕሪምየር ሊጉ የመጀመሪያ ጨዋታዬን ሳደርግ የተሰማኝን ስሜት ልረሰው አልችልም። ሁለተኛው አርሰናል የመጀመሪያ የውድድር ዓመቱን ስምንተኛው ነው ካጠናቀቀ በኋላ በየውድድር ዓመቱ ያሳካናቸው ናቸው ስኬቶች አሉ፣ ያስመዘገብናቸው ጥሩ ውጤቶች አሉ። በየውድድር ዓመቱ የመሻሻል ነገር እንዳለን ይሰማኛል ግን 2020 ላይ ኤፍኤ ካፕን ስናሸንፍ የተለየ የደስታ ስሜት ተሰምቶኛል ይላል። በእነዚህ ጊዜያቶች ውስጥ የተሰሙትን ጥሩ ጥሩ ስሜቶች ነው የሚገልጸው። እንደዚሁም በእንግሊዝ ፕሪሚየር ሊግ ለዋንጫ የተፎካከርንባቸው ያለፉት ሁለት ዓመታት ለጥቂት በማንችስተር ሲቲ እየተበለጥን ዋንጫ ሳናነሳ ብንቀርም ግን እዛው ጋር ደርሰናል። በቃ ጠንካራ መሆናችንን አሳይተናል። የቀረን ትንሽ ነው የሚል ስሜት ስለተፈጠረብኝ እሱም በተስፋ የመሞላት የተስፋ በጣም በጣም በጣም ስንቅ የሆነ ጊዜ ነው። እነዚህን ነገሮች አስታውሳቸዋለሁ ይልና በጣም የፈተና የማይወዳቸው ጊዜያቶች ብሎ ደግሞ የሚያስቀምጣቸው የኮቪድ ወቅት ነው። በጣም ፈታኝ ነበር፣ አስቸጋሪ ነበረ ብሎ ይናገራል። ግን እሱ እንኳን አለፈ ነው የሚለው። ብቻ ከአርሰናል ጋር እያሳለፍን ያለነው ጊዜ በጣም ጥሩ ተብሎ ሊገለጽ የሚችል በብዙ የምንደሰትበት በብዙ በጎ ነገር የምናስታውስና የምናወሳው ነው ይላል። ነገ ማንችስተር ዩናይትድ እንደነ ቺዶ ኦቢ አይነት ተጫዋቾችን እንደነ ሄቨን አይነት ተጫዋቾችን ሊጠቀማቸው ይችላል። አንድም ዩሮፓ ሊግን እያሰበ ሁለትም፣ እነዚህን ተጫዋቾች የመጫወት ድል ለመስጠት ሲል አሞሪም ሊያደርግ ይችላል። እነዚህ ተጫዋቾች ከማንችስተር ዩናይትድ ጋር የተገናኙት ከአርሰናል ወጥተው ነው። በአርሰናል አካዳሚ ውስጥ ያለፉ ተጫዋቾች ናቸው። በጣም ብዙ የአርሰናል ደጋፊዎች ይቆጫቸዋል። ቺዶ ኦቢ ለማንችስተር ዩናይትድ መፈረሙ ወይም አርሰናል ቤት ባለመቀጠሉ ሄቨንንም እንደዛው ያነሱታል። እና እነሱ ግን የሚሉት ምንድን ነው፣ የሆነ ክሊር የሆነ ፓዝዌይ የለም። ከአርሰናል አካዳሚ ወጥተው ወደ አርሰናል ዋና ቡድን የምትገባበት እድል በጣም ጠባብ ነው፣ ወይም በግልጽ የሚታይ ነገር የለም ነው ለምን ከአርሰናል ወጣችሁ ሲባሉ በተደጋጋሚ የሚያነሱት ሀሳብ። እሱ ደግሞ የሚለው ይህንን አይደለም። እንደነዚህ ያሉ ተጫዋቾች ከእኛ ወጥተው ወደ ሌላ ክለብ ባይገቡ በጣም ደስ ይለናል። እነሱን ለማቆየት በዋናው ቡድን ውስጥ እድል ለመስጠት አርሰናል የሚችለውን ነገር በሙሉ ያደርጋል። በአንዳንድ ተጫዋቾች ላይ አይሳካልንም። በቃ ተጫዋቾች በጣም እንዲቆርጠው መውጣት እንፈልጋለን ሲሉ ከመልቀቅ ውጭ ምንም አማራጭ ስለሌለ ሺዶ ኦቢ ሄዷል፣ ሄቨን ሄዷል። ማንቸስተር ዩናይትድን ተቀላቅለዋል። ነገር ግን አርሰናል ክሊር ፓዝዌይ የለውም የሚለውን ግን ለመቀበል ይቸግረዋል። ምክንያቱም የአርሰናል አካዳሚ ተጫዋቾች ወደ አርሰናል ዋናው ቡድን ለመግባት የሚያበቃ በዋናው ቡድን ውስጥ እድል ስንሰጣቸው ተጽዕኖ ሊያሳድሩ የሚችሉ የዋናው ቡድን ላይ የሆነ ነገር መጨመር የሚችል አቅም ካላቸው መንገዱ ዝግ አይደለም። መንገዱ ግልጽ ነው ነው የሚለውስ ግልጽ የሆነ ዋናውን ቡድን የመቀላቀያ መንገድ አለን። የተዘጋ ነገር የለም፣ ጠባብም አይደለም ይላል ግን እነዚህ ልጆች ማቆየት ባለመቻላችን ይቆጨናል፣ ጥሩ ስሜት አይሰማንም። ግን በቃ ሄደዋል። ስለ ሄዱ ተጫዋቾች ብዙ ጊዜ ውስጄ መናገር አልፈልግም የሚል አስተያየትን ይሰጣል። ሌሎች ሰዎች ግን ምንድን ነው የሚሉት? ሺዶ ኦቢ ለምንድን ነው እንዲህ የሚለው? ሄቨን እንደዚህ ለምንድን ነው የሚለው? ዋይ ለሁለቱ ስለምን ተመሳሳይ ነገር ተናገሩ የሚል ነገር ያስቀምጡና ታዲያ ስኬሊ እንዴት ወደ ዋናው ቡድን ተቀላቀለ? ታዲያ ነዋኔሪ ከአካዳሚ ወጥቶ ዋናው ቡድን ላይ እንዲህ በተደጋጋሚ የመጫወት እድል ለምን አገኙ? የሚለውን ሀሳብ ደግሞ በመሞገቻነት ያቀርባሉ። እነዚህ ተጫዋቾች ነገ በአካዳሚ ደረጃ አብረውት ያሳለፉትን አርሰናልን የሚገጥሙ ከሆነ እንዴት አይነት እንቅስቃሴ ነው ያሳያሉ? ምናልባት የአርሰናልን የቁጭት ስሜት ያባብሱት ይሆን ወይ የሚል በጣም በጣም በጣም ትልቅ ሀሳብ እየተንሸራሸረ ነው የሚገኘው። አርቴታ ግን ለስኬሊም ደግሞ ምክር መክሮታል። አይ ተው እግር ኳስ እንደዚህ አይደለም፣ እግር ኳስ ምህረት የለውም። በጣም ጥንቃቄ ማድረግ ያስፈልጋል። ሜዳ ላይ የምታደርጋቸው ነገሮች በሙሉ አንተንም ቡድንህንም ጉዳት ላይ ሊጥሉ እንደሚችሉ ማሰብ መቻል አለብህ እና በጣም ጥንቃቄ ማድረግ አለብህ ብሎታል። በቀደም ከፔሲቬኖቨን ጋር በጣም በጊዜ ነው ቀይሮ ያስወጣው፣ ምክንያቱም ሁለተኛ ቢጫ ካርድ አይቶ በቀይ ካርድ ሊወጣ የሚችልበት አይነት ስህተትን በተደጋጋሚ ይሰራ ስለነበረ ነው ይህንን ያደረገው። ስለዚህ አርቴታ ለታዳጊ ተጫዋቾች እድል ተገቢ ነው ብለን ስናምን እንሰጣለን። ታዳጊ ለሆነው ለስኬሪ ደግሞ በጠነቃቄ አስብ ልናግዘው ዝግጁ ነን ብለዋል። ነገ ሁለት መቶኛ ጨዋታችንን ስናደርግ ማሸነፍ ዋና ግባችን ነው የሚል አስተያየትን ሰጥቷል። ግን ማንቸስተር ዩናይትድ በጣም ጠንካራ ቡድን እንደሆነም አርቴታ እየተናገረ ነው ያለው። ማንቸስተር ዩናይትድ ከአርሰናል ነገ የማያደርጉትን ጨዋታ በተመለከተ በተደጋጋሚው መረጃዎችን ይዘን ወደ እናንተ መምጣታችንን እንቀጥላለን። አሁን በያላችሁበት መልካም ጊዜን እንድታሳልፉ ተመኝተን ደግሞ በሌላ ጊዜ እንድንገናኝ ቀጠሮ ይዘን እንለያያለን። ቅዳሜያችሁ ይበልጥ ያማረ ውብ የሆነ እንዲሆን ተመኝተናል። ኢትዮጵያ ለዘለዓለም ትኖር።